ደስ ቃላ ሼት ግን እንደዚህ አይነት ጥያቄ ጥቃል እንዴ? ትንሽ ቀናት ናቸው የቀረው። ትንሽ እኔ አሁን ሴድ ከማን ጋር ነው የምትሆኝ? የምር በጣም ማታ እያሰብኩት ነበር። እና ምን ማለት ልትሄጂ ስለሆነ ይከፋኛል። በጣም በጣም በጣም ነው የሚከፋኝ። ምን ላድርግ ነው? እውነትን ለመናገር ብትጋብዥኝ ደስ የሚለው ይሄ እጅ የሰራው ምግብ መብላት ፈልጋለሁ። እሺ ስካይላይት እጅ ከምበላ። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? እድና የተታደራችሁ ቤተሰቦቼ ደና ናችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደና ነኝ። እናንተም እንግዲህ በያላችሁበት ሰላም፣ ደና እንደሆናችሁ ባለ ትልቅ ተስፋ ነኝ። እና ዛሬ ለአንድ ነገር መጥቻለሁ ማለት ነው። እሱም ደግሞ ለምንድነው መሰላችሁ? ለአንድ ሰው የሆነ ጥያቄ ላቀርብ ነው እና ምን አይነት ጥያቄ ምናምናም፣ እንዳት አፍራለሁ እውነት እውነት። ያው እንግዲህ ጠፍተሻል ብላችሁ ነበር፣ ያው አሁን ደግሞ እየመጣው ነው። ስለዚህ ብዙም አትቀየሙኝም ብዬ ተስፋ አድርጋለሁ ቤተሰቦቼ። ስጠፋ ፈላጊዎቼ የት ገባች ልጃችን ብላችሁ የምትፈልጉኝ በሙሉ ከልብ ነው ማመሰግናችሁ፣ ከልብ ነው ምወዳችሁ፣ በጣም ነው ማከብራችሁ። ፈጣሪም ያክብርልኝ። የታለች ብላችሁ ሁሌ በጠፋው ቁጥር ስለምትፈልጉኝ አመሰግናለሁ። ያው እንግዲህ ዛሬ ደግሞ ቢኒ ጋር ነው ማለት፣ ቢኒ ነው ጥያቄ የሚጠይቀው። ጥያቄ ማለት ይህ ጥያቄ እናመልስ አይደለም፣ የሆነ አንድ ማወቅ እፈልገው ነገር አለ ከመሄዱ በፊት ብቻ የሆነ ነገር በቃ ከመሄዱ በፊት ማለት ነው። መሄጃው ትንሽ ቀረብ ቀረብ እያለች ነው፣ እና ከመሄዱ በፊት ምን እንደሆነ ሲመጣ እነግራችኋለሁ። እና ለማንኛውም እሱ ጋር አልደወልኩለትም። እሱ ጋር እደውልለት እና ከዛ እምቢ አይለኝም። እምቢ እንደማይለኝ እርግጠኛ ስለሆንኩ ነው መግቢያ መሰረው ማለት ነው። ስለዚህ እደውልለት እና ያለውን ሁኔታ አብረን ምና ይሆናል እና እልደውልለት ሰላም፣ እንዴት አደርክ? ደህና ነህ? አለሁ ይመስገን። ደህና ነህ? አለሁ። ደህና ነኝ። ተነሳ ግን፣ ተነሳ አይደለም የሚመስለው ነው እዛ አገር ይህኑ ቦታ ነ ነው።

ብቻ እውነት እሱን ስለተዋወቅኩኝ ምናምን ደስ ብሎኛል። ደስ የሚል ልጅ ነው በጣም ይሆናል አይደለ? ከሰው ጋር መግባባት የሚችል ምናምን ልጅ ነው እና ደስ የሚል ሰው ነው። ስለተዋወቅኩት ወደ ህይወቴ ስለመጣ ደስተኛ ነኝ እና ከሚመጣ ድረስ አብረን ጥሳው ሰማኝማ። ምንም ይለኝ ይመስላል ግን ማለት እንጠይቀው ጥያቄ ይገስቃላ ሴት ግን እንደዚህ አይነት ጥያቄ ይጥቃል እንዴ? አንዳንዴ አለ፣ አንዳንዴ ይጥቃል። ስለዚህ ሴት እንደዚህ አይነት ጥያቄ ለወንድ ቢጠይቅ ችግር የለውም። ትንሽ እሱም አያካብድ። ኦኬ፣ ቢያካብድ ግን የሚካበድ ነገር ነው አይደለም? ቤተሰቦች ነው ምንድን ነው የፍቅር ጥያቄ ልጠይቀው

የድሮ ሰው ማለት ነው። ሲገናኝ በጣም ሲነፋፈቅ እንደዚህ እንደዚህ፣ ከዛ እንደዚህ አንተ ራስህ ራስህ የተነፋፈቀ ሰው እንደዛ ነው። ከዚህ የራሱን እጅ ስማ። እሱ ፓርት ቀርታለች እኮ። የትኛው ነው

አዎ እራሴ በቃ እርሳችሁ እንደሚሄድበት ቀን እያልኩኝ ያሰብኩኝ ነበር። ምን ላድርግልህ ዘፈን የትኛው ዘፈን ነገጣችሁኝ እኮ ግን፣ ምን ላድርግልህ ለማለት ነው። እንደዚህ ገንፎ ገንፌ ምን ላድርግልህ። ይህን ደስ የሚል ሀሳብ ነው ግን አዎ ስለ እኔ ማረግ ነው ጠፋኝ። እንደዚህ መጨነቅሽ ራሱን በጣም ደስ ያለ ምላድርግል ብሬፍ ማሰብ ይሽላስምላድርግል ሆነ ማለት በጣም ብዙ ስላልቆየን ምናምን ልክ ምን እንደሚያስደስት በጣም አላ። ስለዚህ ምንም ባረግል ደስተኛ ትሆናል። አንቺ ደስ ያለሽ አንቺ ደስ ነገር ነው። አንተ የሆነ ነገር የለ እንደዚህ ብታደርግልኝ ደስ ይለኛል። አንቺ ምንም ብታደረግል በቃ እንደ ስለምፈልገው ችግር የለውም ደስ ነው የሚል እና ምንም ችግር የለውም ምንም ባደርግልኝ አዎ እኔ ምንም ችግር የለብኝም። የፈለግሽውን ነገር ብታደርጊልኝ ደስ ነው የሚለኝ እንጂ ደስ አሁን አንተ ተናገር፣ እኔ አልናገር እንዳነግረው እሷ ደስ ያለች ደስ ያላትን የምትፈልገው ነገር ያው ግን፣ ወይኔ መጀመሪያ ግን ቤተሰብ ሰላም አትልም? እረስ ይችዋለሁ። እስካሁን የሰላም በላችሁ። ወይኔ በዚህ አጋጣሚ ያው ለያዘለን ሰላም፣ ሰላም፣ ሰላም። እንዴት ናችሁ የኛ ቤተሰቦች? እኔ በጣም ደህና ነኝ። ሄዱን አሁን እያየዋት ነው። እንግዲህ በጠዋቱ በጣም ደህና እንደሆነች ታስተውቃለች። ደህና ነሽ አይሉኝም? ደህና እግዚአብሔር ይመስገን፣ እኔም በጣም ደህና ነኝ። ያው በጠዋቱ ቀስቅሰሽኝ ብነግርህ ነገር አለ ብለሽ ልቤ ሰፍ ብሏል። ይሁን ግን ደስ ብሎኛል። እና አይ ሰላም ሳትል ብዬ ነው። ደግሞ ለምን ሰላም በጣም ለምን የሆነ ለበር ፋሲካም ደርሰ እዛ የምትሄደው ልታርስ? አይ፣ ጥሩ ነው በአመት ሁለቴ ምናምን ጤፍ ያመጣል አርሶ አደር ነው። ምሳሌ ጋብዝ፣ ምንም ምሳሌ ጋብዝ። በጣም ደስ ፋይፍ ስታር ሆቴል ነው ወይስ ምን? አይተሽ የት የሚመረጡ ቦታዎች ይኖራሉ። ይሄ ይሄ የሚባል የሚዘረዘሩ አይጠፉ በያሰ እኔ እውነቴን ለመናገር ብትጋብዥኝ ደስ የሚለው ይሄ የሰራሁን ምግብ መብላት ፈልጋለሁ። ላይ ጅ ከምበላ ለማለት ነው። ምግብ ከምበላ ምግብ ብትበላ በላ ከተቻለ። ሌላ ምርጫ የለም። አንቺ ደስ ያለሽ ከዞች አይ፣ ምረጥ ምረጥ። እና ከዛ የት የት ነው ግን ውስጥ የሚጋበዝ? እሺ፣ የት ልጋብዝ? ከዛ ደግሞ እሺ፣ በምሳው ተስማማን አደለም? የት ብጋብዝህ ደስ ይላል? በቃ ሬስቶራንት ጋብዥኝ። እኔ ግን ቤትሽ ቢሆን ነበር ደስ የሚል። ለምን? የቤቴ እና የሬስቶራንቱ ልዩነት ምን አለው? ባንቺ እጅ የተሰራ ምግብ መብላት ስለሚፈልግ ና አስባችሁታል። በርበር ትን ብሎ ትናምን እዛው ውሃ ያጥረው። ይህንን ሙያ መቅመስ ፈልጋለሁ። አረ እኔ ምንም ሙያ የሚባል ነገር በፍ እናቤት በቤት ካልሆነ እሺ፣ ገምት ማለት እሺ ገምትና ምን መስራት ምችል እመስላለሁ? ማለት አሁን ጾም ላይ ናት። ጾም ነን ብያለሁ። አንተ ግን አንተ ግን ጾም አጾም ምንድን? አይ፣ እኔም ጠርጥሬያለሁ። አልጾም ሁሌ እኮ ማለት ነው። አይደለም። እና ታዲያ አሁን በዚህ ሰዓት ዶሮ ወጥ አይባልም። ዶሮ ወጥ አዚ ሰራለሁ ሲፈተ ፈረሰኛ ለመብላት እኮ እሺ፣ እሺ አይደል? የሆነ እሺ፣ ጾም ላይ ምስር ወጥ ማለት ነው ሲጀመር፣ ከምስር ውጭ ምናል። ስለዚህ ምስር ወጥ መስራት ነው የሚመስለኝ። ስታይኝ ዝም ብለህ የሚመስለኝ እንደምችል፣ የሚያጠገብ እንጀራ ከምጣዱ ያስታውቃል። እሺ እንደዛ ከሆነ ካላስቸገርኩሽ ነው ግን ያው የት እንደሚሆን እኔ አስብበታል እንግዲህ ሬስቶራንት ነው ያልከው፣ አንዱ ምርጫ፣ አንዱ ደስ ያለሽ ሆቴል። ኦኬ ሆቴልም አለው ወይ፣ ሬስቶራንት ወይ ምንድን ነው ወይ ሬስቶራንት ወይ ሆቴል ወይ ቤቴ፣ ከሶስት አንዱ። ከሶስት አንዱ ቤተሰቦች እናንተ ምረጡ። ደስ እናንተ ምረጡ። ከዛ ደግሞ እኔ የማስብበት አለው። ከዛ ከሶስቱ አንዱ ምሳ እንጋብዘዋለን ከመሄዱ በፊት አይደለም። ምሳ ግብዣ ሊደረግልኝ በመሆኑ ዛሬ አይደለም እኮ ዛሬ አይደለም ልትሄድ፣ ሰዓቱ ሲደርስ ምናምን ነው የምሳ ግብዣው። ደስ ይላል፣ ግን ደግሞ በጣም የምሳ ግብዣው ደስ ይላል። ስጋብኛግን እሺ፣ ክንስ የምትሄደው ነገር እኮ እንትን ሆነብን፣ ከባድ ሆነ፣ ለኔም ከብዶኛ ሌሉ ግን አሁን የምሳ ግብዣ ስላለው አስቀድሜ ነግሬሽ፣ ከዛ ምሳዬን ወይ ሬስቶራንት ወይ ሆቴሉ ወይ ደግሞ እድለኛው ቤትሽ በላና ያው ስለሚሄድ መንገዱ ራሱ ያጥርልኛል። ቶሎ ነው የምደርሰው። ቶሎ እንዳደርስ እኮ ነው ፈልገው፣ ቶሎ ነው ደርስ ይልኛል። እኔ መንገዱ እንዲረዝምብ ነው ፈልገው። ለምን ረዝሞበት ምናምን አስባችሁታል? ቤተሰቦች ረዝሞበት ከመሀል መንገድ ላይ ምናምን ሲመለስ ማለት ነው። እንደዛ ነው ፈልገው። ስትመለስ ከመሀል መንገድ ላይ ምናምን ወይኔ መኪና ተበላሽቶ ምናምን ብሎ ሲመለስ ደስ ያለ። ወይኔ ጸዱት ወይኔ ጸሎት። ኧረ በሰላም ያስገባብኝ። በሰላም ያስገባኩ ግን ደግሞ አሁን እኮ ጥየሽ ሜዳ አልፈልግም ታውቂያለሽ። ግን ያው ግዴታ ሄጂ የለምን እንትን ቦርሳ ይለእኔ በጣም እያሰብኩ ነበር ማታ እና ባትሄድ ጥሩ ነበር። እኔማ እስቲ ቆይ አንድ ጥያቄ ልጠይቅ እስቲ። ማታ በጣም እያሰብኩ ነበርና እኔ አሁን ስሄድ ከማን ጋር ነው እምትኝ

መሆን ይመስለኛል። ከዛ ደግሞ ከዛስ አይደብርሽማ። በቃ ከዛ ከሱ ጋር እሆናለሁ። ከዛ ደግሞ አሹም አለ፣ አሼ አለ፣ አሼ አለ፣ እሱ አለ። ከዛ እንደዛ መሰለኝ መሆን ነው እንግዲህ ሌላ ሰው የሚመጣ ምን ምንድን ነው? ምን ሆንክ? ውሃለን ውሃ ስጠኝ። ስ መሞት ነው ጭራሽ ልገለው ነው። እኔ እንኳ እንዲሞት አልፈልግም። ይሄድ እንጂ ማለት ነው፣ ይሄድ እንጂ። ስለዚህ አይደብርሽም? ብቻ እኛ አትሆኝም ማለት ነው። አልሆንም ተብሎ ይታሰባል እንደ ሐሳብ። እኔ እኮ እንትንም በቃ የሚያሳስበኝ ታውቃለህ፣ በዛው ይቀርስ ሄዶ በቃ ምናምን ምንም ማድረግ አይቻልም። የገባበኑ እንዴ አመረ በገባበት ነው የሚባል ነገር ስልኩን አጥፍቶ ከጠፋ የሆነ ሰው ታገኛ አቸረ ደግሞ አውቀው የተደበቀ ምን ነበረ ቢፈልጉትም አይገኝም። እንደዚህ አይደለም አይ ቲንክ ግን ገጠመው ቢፈልጉትም አይገኝም። አልተገናኝቶ ማለት እንዲህ ነው በቃ እና ብቻ ለማንኛውም ወይ አይ ድትሄድ ስለሆነ ከፍቶኛል። ለምን ይዋሻል? መዋሸት ጥሩ አይደለም። እኔም ከፍቶኛል ራሆነ ድትሄድ ስለሆነ በጣም። እኔ ከፍ ደግሞ ባትነግረኝ ይሳል ነግርሽ አይደለም ሳት እንደዚህ አይደለም ያልኩህ ማለት ጊዜ ጊዜ ነበሩ አደለ እስቲ እስካሁን ምናምን የዛኔ ባትነግረኝ ደግሞ አሪፍ ነው። እስካሁን ድረስ ዛሬ ነው ነገ ነው ምናምን እያልኩኝ ተጨናነቅ ድንገት ተነስቼ ሄድብሻን ሄዱ አደለም። ለምሳሌ አሁን ሳምንት ሲቀረው ምናምን ብትነግረኝ ይሻል ነበር። አንተ ግን ወር በወር በሙሉ ትላል። ምናልባት በደንብ እንትንከባከብ የሚፈልግ ሊሆን ይችላል። እንደዛ ከሆነ እንከባከባለሁ። በ እስክትሄድ ድረስ እንከባከባለሁ። በሻልኩት አደለ አትንከባከቡ፣ ተንከባከቡ። እሱም አሹም ሁሉም ይንከባከባል። እዛ ሄደ ቢያንስ እንዳትረሳን፣ እዚህ አሻራችንን እናስቀምጥ እንጂ። አዎ ቀይ ምንጣፍ እናንጠፍ ለመሸኘት። ቀይ ምንጣፍ አይከብድም። እንኳን ሄድክልን እኮ ማለት እንኳን ሄድክልን እና ብቻ፣ ለማንኛውም እውነት ልትሄድ ስለሆነ ይከፋኛል። በጣም በጣም በጣም ነው የሚከፋኝ። ግን ደግሞ ያሰብከው ነገር ደግሞ እንዲሳካልን ጸሎቴም ነው እና እንዳሰብከው ነገር ተሳክቶልን እንድትመለስ ጸሎቴም ነው እና፣ ቤተሰቦች ያልኳችሁን ነገር አስቀምጡልኝ። የት ልጋብዘው ምሳ እንዳትሉ፣ እሺ፣ ያንን እንዳትሉ አደራችሁ ማለት ነው። እወዳችኋለሁ፣ እናንተም ትወዱኛላችሁ። እሱን እንዳመጡ ሰው ሰው እሺ፣ እንደምን አንተ እንደምን ዋደርኩ አይ ነው ግን በቃ እሱን ፓርት ዝል አድርጉት እና ሁለቶቹም መረጥ አድርገው አራውቄ ነው በቃ። ቲና ያለምች የቱን እንደሚመርጡት እናያለን። አረታው ታይቶኛል። እኔ ከቤትሽ ምግብ ስበላ ታይቶኛል። እንደዚህ ከቤትሽ ምግብ ስበላ ታይቶኛል ብሎ እሺ። ለማንኛውም ስለ በጣም አመሰግናለሁ። ለነበረን ቆይታ አመሰግናለሁ። አጠገቢ ስለሆናችሁ ስለምታበረታቱኝ አመሰግናለሁ። ፈጣሪ ያክብርልኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ቻው። አቅጣጫሽን በሩቡ ሁልጊዜ ቃኘዋለው። ላፊ አዳሚሁ ስራ ፈጠብያለው። ምንም አይደለም ይሁን